አገር ያይዞሽ፣ ቀን ይወጣልሻል። አንዱ ልጅ ቢወጋሽ አንድ ያክመሻል። አስበው ነበረ ይሮጣል ይሸሻል። ጸግናው ጋዜጠኛ ብድር ከፍሎልሻ። ሰላም ጤና ስጥልኝ ውድ አድማጮቼ ተወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እናንተስ እንዴት ናችሁ? ዛሬ በድጋሚ በሌላ አስተያየት መጥቻለሁ። በመጀመሪያ በእውነት ነው ምላችሁ በጣም በጣም ደስ ያለኝ ነገር አለ። ለወንድማችን ምኪ ምስጋና ይገባዋል። የልውል ግሩፕ ማለት ነው። ዛሬ የልውልንናት የአቤልንናት ሰብስቦ ሽምግልና ለሁለቱ ወንድሞቻችን ሊያደርግ የነበረውን አይተናል። በዚህ ላይ በአቤል መጦ እውነት ነው የምላችሁ ገረው ንግግር ይቅርታ ሲጠይቅ እኔ በቃም ባኔ መጣብኝ፣ በጣም ደስ አለኝ። ያው ምን ጠብቀው ነገር ምን ፈልገው ነገር ነው ደሞ እሱ ደግሞ የቀረበበት ያጤ የተናገረው ነገር በጣም ደስ ይላልና በዚህ ጉዳይ ሁላችንም በጣም ደስ እንደሚለን አውቃለሁ። ስለዚህ እንኳን ደስ አላችሁ ላለሁ በእርግጥ መጨረሻውን ልዑል መጥቶ የነገው ቪዲዮ የምናየው የሁለቱን ደስታ ነው። ግን ወደዛ እንደሚሄድ በዚህ ዋስሚያማና በአቤል ባደረገው ንግር የሁለቱ እናቶች ቀርበው ቁጭ ብለው በተነጋገሩበት መልክ ያው መልካም ነገር እንደሚመጣ ስለምናውቀው ስለዚህ ነው ቀድሜ እንኳን ደስ አላችሁ ያልኳችሁ። ትልቅ ነገር ነው፣ በእውነት ነው የምላችሁ። ይሄንን ነው የምንፈልገው። እነሱም ደግሞ እኛ እንዳሰብ ነው እነሱም ተረድተውት ከራሳቸው ቃላት ስንሰማ እነሱን ለማጣላት የተደረገ መሆኑን እኛ እዚህ ስናስበው እነሱ አስበውት መሆኑን ስናቅ፣ በእውነት ነው የምላችሁ በጣም ነው ደስ ያለኝ። አሁን ዛሬ እኛ እንደተደሰት ነው ደግሞ በዛኛ ጎን ያለው ደግሞ ሳይደሰት ይውላል ማለት ነው። እና እህት ወንድሞቼ ደስ ብሎኛል። በጣም ደስ ብሎኛል። በሌላው ደግሞ እንግዲህ እንግዲህ የምንከታተላቸው በዚህ በአቤል ጉዳይ የዱካሾ ብሩኬ ያለ ብሩኬ ትልቅ ነገር ነው የያዘውና እንግዲህ በጣም መጥፎ እውነት ያቶ ጌታቸው ቀኝ እጅ የተባለችዋን ልጅ ይዟል። ወደዛ እየሄዱ ነው። ለነሱም ጸሎት እንግዲህ ያስፈልጋቸዋል። ታለኝ ሰውየው በጣም መሳሪያ ያለው ምናምን ስለተባለ ወንድማችን ቆራጥ ነው፣ ለነፍሱም ስለማይሳሳ ፈጣሪ ከሱ ጋር ይከተለው እያልኩኝ መጀመሪያ ፊት ለፊት የለቀኩላችሁን እንደተለመደው ግጥም ከወደዳችሁት በስተ መጨረሻ ሙሉን እለቀዋለው ማዳመጥ ትችላላችሁ። እስኪ ይህን ቪዲዮ አይትን ተመልሰን ንምጣ። የታምራት እናት ይህኛውን እዚህ ድርጅት ላይ እንዲቀላቀሉ በትህትና ተጠይቀው ነበረ እንዲቀላቀሉ ማለት ነው። ከዛ አልተስማሙም። እሺ፣ ከዛ እዛው ያሉ አባላቶች እናትየውን በእኛ አማካኝነት አግተው ወሰዷት ወደዛው። ከዛም በኋላ ነው ያ ነገር የተፈጸመው። ምንድን ነው የተፈጸመው? በቃ መድኃኒት የወጓት ይመስለኛል። ብቻ ምን እንዳደረጓት አላቅም። የእኛ ስራ ያው ማድረስ ስለሆነ ካገኘንበት ነው የመለስናት። ያው እንደዛ የሆነችው ምናልባት በወጓት መድኃኒት ማድረስ ቢሆን ይችላል። ኬት እየመጣሽ ነው? እነማን ናቸው ውስጥ ነው ነው ሚላይ ጠርቀ እኔ ምን አውቃለሁ። ታምራት ነው የደወለልኝ። ከዚህ በፊት እንደዚህ ሲወስደኝ ነበር፣ እየወሰደ ከነጮች ጋር ያገናኘኝ ነበር። አንድ ቀን አጋጣሚ ሄጄ የሆነ ነገር ሰጠኝ፣ ይበላ ነው ብሎ ከዛ በቃ የገዛ ራሴ ሰውነት የሌላ ሰው መስሎ ሲሰማኝ ድረስ በጣም ነበር ያማበጣም የራሴ ወለድኩት ልጅ ምን ያደርገኛል ብዬ ራሴን አረጋጋው። እሱም ችግር የለውም እ ምግብ አዲስ ሆነብሽ ነው አለ። መቼም ልጄ ነው ምንም ለክፉ ነገር አይደረገኝም ብዬ የበላሁት ምግብ አሁን ድረስ ሳስበው ያገሸግሸኛል። በጣም መጥፎ ስሜት ነበር የተሰማኝ እና ወዲያው በቃ ምንም አላለኝ። እኔም ልጄ ስለሆነ አመንኩት ለክፉ አይደረገኝም ብዬ ከዛ ወዲህ በቃ እንደነገርኩ እንግዲህ አድማጮቼ ሁለቱን ቪዲዮ አንድ ላይ አድርጌ የለቀኩላችሁ ትንሽ ግራ የተጋባሁት ነገር ስላለ ነው። እና መችም ከነ አቤል ከጀግኖቻችን የሚያመልጥ ነገር የለምና ዛሬ የው እነዚህ ሁለቱ ወንጀለኞች ሴትዮዋን የጣሉ መንገድ ላይ አግኝተዋቸዋል። በጣም ደስ ይላል። እና ግን ሰውየው ሲናገር ትእዛዝ ታዝዤ ነው ከበላዮቼ የሰማችሁትን ነገር ነው የውም ደግሞ ቢሆንም እኔ ግራ ስለ ተጋባው፣ እስቲ እናንተ ስምን ትላላችሁ? የሚለው እሱ ሲናገር ከታምራ ሳይሆን ከሌሎቹ ትእዛዝ ታዝዤ በእኛ ታፍና እንድትሄት ሆነ ነው ያለው። ከዛ ያው እውነተኛ ባያስተካክለውም ትክክለኛ ባይሆንም ወይም መድፌ ወቅት ዋታ ነው ያለው። ግን ዋናው ምንድን ነው እዚህ ጋር በእነሱ እንደታገተች ነው የሚናገረው። እሷ ደግሞ ስትናገር እንደሰማችኋት በልጄ ነው እንደዚህ ሆንኩት ልጄ ሁሌም እኔን ይወስደኛል፣ ከሰዎች ጋር ያገናኘኛል። አንድ ቀን ጠራኝና ሄድኩኝ። እሷ ይህንን የሆነችበት ምክንያት ስትናገር ልጇ ጠርቷት ነው። ከዛ በኋላ ምግብ ከተበላው በኋላ ነው እንደዚህ ሆንኩት ነው የምትለው። እነዛ ጋ ደግሞ አፍነው ወስደዋት ነው። ከዛ በኋላ ሚሽኑ ሲያልቅ መልሰው መንገድ ላይ እንደጣሏት ነው። ትንሽ እነዚህ ሁለቱ ተምታታብኝ። ምንድን ነው አላማቸው እነዚህ ሰዎች? ምንድን የሆነ አላማቸው በእርግጥ አቤልም ብሏል። ታምራት የሆነ እቅድ አለው ወይ ብሏል ጠይቋቸዋል። እቅድ የሚመስል ነገር አለው እዚህ ጋር እኔ አሁን ሴትዮዋ መጎዳቷ ምንድነው ምክንያቱ? አንደኛው ወንጀለኛ ሲናገር እንደሰማችሁት እናትየዋ ተጠይቀው ስላልተቀበሉት ነው። እናትየዋም ነግረውናል ይህን ነገር ነገሩን አንፈልገውም እንዳሉት ለእሱ ለልጃቸው አልፈልግም እንዳሉት ነግረውናል። ስለዚህ። ስለዚህ እናትየዋ አልፈልግም ስላሉት ይህንን ነገር ከወሰነ እውነተኛ ሌላ ሚሽን ከሌለው በዚህ ሁኔታ ብቻ ከወሰነ እንግዲህ ተመልከቱ። ያችኛዋ እናትየውና ቤተሰቦችን የሚያስገድድ ፍቅረኛው የነበረችውን አያስገድድም ብላችሁ መቼም አጠረጥሩ። እሷም ብትኖርበት ነው ከእሱ ጋር ሰላም መኖር የሚችለው። ስለዚህ የፍቅረኛው ነበረች አልነበረች የሚለውን ጥርጣሬውን አንስቼዋለሁ። እሷም የእነሱ አባል ነበረች ማለት ነው ግን የተገደለችበት ምክንያት እሱም በዛ ሰዓት እንደዛ ልትገደል የቻለችበት ምክንያት ይኸው ወይ እንግዲህ እሷም ደግሞ ወጣለሁ ብላ ትሆናለች ወይም ደግሞ የሆነ ነገር ፍንጭ ለሌላ ሰው ሰጥታለች ማለት ነው ብዬ ነው የማስበው በእርምጃቸው እንድትወገድ የተደረገችው ማለት ነው ግን ዞሮ ዞሮ ምንድን ነው እነዚህ ሁለቱ የተምታታ ነገር እንዴት ሊሆን ቻለ ሌላ ሳሁን ሚሽን አላቸው ወይ? ወይም ደግሞ ሴትዮዋን መቀጣጫ ላይ ያደረጓቸው ነው፣ ወይም ደግሞ እንደዚህ አቤልን ለማጥመድ ያደረጉበት። እኔ በትናንትና በሰራሁት አቤልን ለማጥመድ እየተደረገ ነገር ነበር የመሰለኝ። ለምን አቤልን በቀጥታ ሰው ማግኘት አልቻለም? ግን እነሱ እናትየዋን ለማንከባከብ ሲመጣ እዛ የሚቀጥሯቸውን ሰዎች፣ ሴትዮ እናትና አባቱን ለመንከባከብ የሚቀጥረውን ሰው በዛ አማካኝነት ያጠቁት ይሆን የሚለው ነበር ጭንቅላት ጋ ነበረው ገባችሁ? እርግጠኛ ነኝ እሱ እናትየዋንና አባት የሆን እንከባከባለው ኃላፊነት ወስዳለሁ እስካለ ድረስ ደግሞ ያኛውም ልጅ ደግሞ ለእናትና ለአባቱ የመጠየቅ ያው እናቴና አባቴ ናት ብሎ ስለሚያስብ በዛ በጎን ገብቶ በዛ በሌላ ሰው እንደዚህ ገንዘብ ከፍሎ አቤልን ለማጥቃት የሚያደርግበት መንገድ ይሆን ብዬ ነበር ትላንትና ስጋት አድሮብኝ ከእናንተ ጋር ሸራ ያደረግኩላቸው። ዞሮ ዞሮ ግን ዛሬ ሁለቱም የተናገሩት ግራ ስለተጋባውኝና እነዚህ ሰዎች የሚሄዱበት ርቀት ምን ያክል እንደሆነ። አሁን እንግዲህ ይህ ሁሉ ነገር የሚወጣ ያደረገው የዛች ልጅ ህይወት መጥፋት። አቤድን እዳ ውስጥ አስገባለሁ ብለው የራሳቸው ጉድ እየተመዘላቸው ነው። እንግዲህ የፈጣሪን ስራ ምናልባት እራችንን ከዚህ ነገር ውጪ ብሎ ምክንያት ሊያደርጋቸው ይችላል። እነዚህ የዚች ልጅ መሞት የነዚህ የዚህ ሁሉ ጉድ የስንቱ ሰው ሐዘንና እንትን ሊታጠብ ይሆናል። ለምን አሁን ተመልከቱ፣ እነዚህ አዛውንቶች እርግጠኛ ነኝ አሁን በዚህ እድሜያቸው ህይወታቸውን ማበላሸት የሚፈልጉ አይመስለኝም። መቼም ወደ ፈጣሪያቸው ተማጽነው መንገዳቸውን ያሳምርልን ብለው ጸሎት ያደርጋሉ እንጂ ወደ ሰይጣን እንሄዳለን ብለው መቼም የሚያስቡበት ጊዜ አይደለም። የሚሰበስቧቸው አዛውንቶች እና ፈጣሪ ምናልባት እነሱ እንዳይጎዱ እንዳይቸገሩ ብሎ ምክንያት ያደረገውም ነገር ሊሆን ይችላል ብዬ አሰብኩኝ። ለማንኛውም እስኪ ይሄን ቪዲዮ ደግሞ አይተን ተመልሰን እንምጣ። ከእኔ ውጭ የተለያዩ ዶክተሮች አሉ፣ በዚህ ስራ ላይ የተሰማሩ ዶክተሮች ከእነሱ ጋር በመቀናጀት ነው ይህን ስራ የምንሰራው። ስለዚህ የኔ ስራ ብቻ አይደለም ማለት ነው። ስለዚህ ቅርብ የሆኑ ወጣት ወንዶችን ለእንደዚህ አይነት ስራ ተጋላጭነት አድርጊያቸዋለሁ፣ ለእንደዚህ አይነት ስራ እንዲጋለጡ አድርጊያቸዋለሁ። ደጋግሜ እንድናገር አታስገድደኝ። ይህን ስራ ከሆኔ ባልሰራውም እየተሰራ እኮ ያለ ነገር ነው። እኔም ደጋግሜ ልንገርሽ፣ ሌላ ሰው ቢሰራውም ልክ በዚህ አይነት መንገድ እቀጣዋለሁ። አንቺም ደግሞ ትቀጫለሽ። ከዛ በኋላ ግን ምን እንደሆነ አላውቅም፣ ምንም እንዳጋጠመኝ አላውቅም። ስነቃ ራሴን መቆጣጠር እንደማልችልና ሁለቱ እግሬና ቀኝ እጄ እንደማይሰራ ነው የተነገረኝ። ሰማችሁ? መቼም የተረሳ ነገር ነው ያመጣሁባችሁ። አያችሁ አይደል? እቺ መናጢ ስትናገር እኔ ባልሰራው ሌላው ይሰራዋል ብላለች። እኔ አሁን ታምራት እና ይቺ አብረው ይሰሩ ነበር ወይ አብረው ነበር ወይ የሚለውን አንድ ግሩፕ ናቸው የሚለው ነገር በጭንቅላቴ ላይ መጣ ለምን መሰላችሁ የእሷ እሷ ከኋላዋ ሲጠና እንደዚህ ሴቶችን እንደዚህ ማድረግ ወንዶችን መቀያየር በዛ ላይ ደግሞ አክስቷም እሷም በባዕድ አምልኮ ስር እንደነበሩ አይተናል ከዛ ደግሞ ምንድ ነው እዚህ ጋ ቆንጨብ በአድርጌ ያሳየኋችሁ ባለቤቷ የልጁ አባት ሽባ ሆኗል። እዚህ ጋር እንዳያችሁት እሱ የሆነበት እሱ ወድቄ ነው ምናምን ይላል እንጂ ምናልባት በማያውቀው መንገድ እሱም ደግሞ እሷ ገብራው ቢሆንስ? አያችሁ እነሱ እሱ መስዋዕት የሚያደርጉት የሚወዱትን ሰው ነው የሚሰጡት ሲናገሩ መጀመሪያ ማስዋዕት ያለባቸው የሚያውቁትን ሰው ነው ቀድሞው አሳልፎ የሚሰጡና የሰዎቹ የአጎዳዶ አይነት ተመሳሳይነት ሆነብኝ እና ምናልባት እነዚህ አብረው ተደራጅተው የሚሰሩት የባዕድ አምልኮዎች ግሩፕ ነው ብዬ አሰብኩኝ። በቃ እንዳያችሁት የሁለቱ የታምራትና የዚች ልጅ ሴትዮ ስራ ይመሳሰላል። አብረው ይሰሩ ነበር ወይ የሚለው ጥያቄ በጭንቅላት የመጣ እናንተ አድማጮች ምን ይመስላችኋል? እነዚህ ሰዎች እሷም እንዳለችው እኔ ብትሆን ሌላ ሰው ይሰራዋል ብላለች፣ ብዙ ነን ብላናለች። በዛን ሰዓት ደግሞ ይህን ያክል ግን ይበዛሉ ብዬ አልጠበቁም ነበር። እውነቷ ነው፣ በጣም ብዙ ናቸው። እና ለወንድሞቻችን ጥንካሬ ፈጣሪ ስጣቸው። በጣም ከሚገባው በላይ ብዙ ይጠብቃቸዋል። ቤተ ወንድሞች፣ ስለዚህ ጉዳይ እናንተ ምን ትላላችሁ? እስኪ የምትሉትን ነገር አስተያየታችሁ መስማት እፈልጋለሁ። በዚሁ እንግዲህ አድማጮቼ እዚህ ጋር ከደረሳችሁ ግጥሙንም አዳምጡልኝ። ሁላችሁም አድማጮቼ በጣም ወዳቸዋለው በጣም አመሰግናለው በሌላ አስተያየት እስከምንገናኝ ድረስ ለዛሬው በዚህ ሰናበታቸዋለሁ ባይ ከበረችው ከትንት እስከ ዛሬ ማህጸንሽ ይለምልም ዘርሽ ያፍራ ፍሬ ማህጸንሽ ይለምልም ዘርሽ ያፍራ ፍሬ